ሰላም እንዴት ናችሁ? ዛሬ ደግሞ በቂ እንቅልፍ አለመተኛት የሚያስከትላቸውን የጤና ጉዳቶች ጠቆም እናደርጋቸዋለን። አብራችሁን ቆዩ። ካንሰር የመርሳት በሽታ ዝቅተኛ የማሰላሰል ብቃት እና ሌሎችን አእምሯዊ እና አካላዊ የጤና እክሎችን ሊያስከትል እንደሚችል ሳይንስ አረጋግጧል። የሰው ልጅ በመሰረታዊነት ከሚያስፈልጉት ተፈጥሯዊ እውደቶች መካከል አንዱ የሆነው እንቅልፍ አእምሮና አካል በቂ እረፍት አግኝቶ በኃይል እንዲሞላ ወሳኝ ስለመሆኑ ይነገርለታል። እንቅልፍ በሁሉም የሰው ልጅ ስርዓት ላይ ተጽዕኖ ከማሳደሩም ባለፈ ጥሩ የምሽት እረፍት ማግኘት ለምን ያህል አመት እንደሚኖሩም ጭምር ሊወስን ይችላል። የአውስትራሊያው ፍሊንደርስ ዩኒቨርሲቲ የእንቅልፍ ሕክምና ተመራማሪ ሀና ስኮት እድሜያቸው ከ18 እስከ 65 የሆኑ አዋቂዎች በቀን ከ7 እስከ 9 ሰዓታት፣ ከ65 ዓመት በላይ የሚሆኑት ደግሞ ከ7 እስከ 8 ሰዓት መተኛት እንደሚጠበቅባቸው ይናገራሉ። ጥናቶቹ እንደሚያመላክቱት 25 በመቶ የሚሆኑ የዓለም ሕዝቦች በተለያዩ ምክንያቶች በእያንዳንዱ ምሽት በቂ እንቅልፍ አያገኙም። የእንቅልፍ ጤናማነት የሚለካው በሰዓት አትር ዝማኔ ብቻ ሳይሆን ከመደበኛነቱና በተከታታይ ቀን ከእንቅልፍ በሚነቁበት ሰዓትም ጭምር ነው ይላሉ የእንቅልፍ ሕክምና ተመራማሪዋ ሀና ስኩት እንደሚሉት በቅርብ ጊዜ የተገኙ የጥናት ውጤቶች የሚያሳዩት መደበኛ ባልሆነ የእንቅልፍ ስርዓት ምክንያት የሚከሰቱ አይምሯዊ እና አካላዊ የጤና እክሎች መስፋፋታቸው ነው። የእንቅልፍ እጦት በተለያዩ ምክንያቶች ሊከሰት የሚችል ሲሆን ከነዚህ መካከል የእንቅልፍ ሰዓት መዛባት፣ የምሽት ፈረቃ ስራ፣ ልጅ ማሳደግ፣ ስር የሰደደ ህመም፣ የእድሜ መግፋት እና ለረጅም ጊዜ ስልክን አብዝቶ መጠቀም ይጠቀሳሉ። በምዕራብ አውስትራሊያ ዩኒቨርሲቲ የእንቅልፍ ሳይንስ ማዕከል ዳይሬክተር የሆኑት ጄን ዋልሽ በተለያየ ጊዜ ያመለጠ እንቅልፍ የኋላ ኋላ ዋጋ ሊያስከፍል እንደሚችልም ይናገራሉ። የእንቅልፍ መዛባት ወይም እጥረት በአካልና በአይምሮ ጤና ላይ ከሚያስከትላቸው የጤና እክሎች መካከል ጥቂቶቹን እንመልከት። የስሜትና የአይምሮ ጤና በአንጎል ውስጥ ያሉ የነርቭ ሴሎች ሲተኙ ጠንካራ አቅም የሚያገኙበትን እረፍት መላበስ ያስችላቸዋል። ነገር ግን በቂና ጥራት ያለው እንቅልፍ ካላገኙ በሚቀጥለው ቀን አዲስ ግንኙነት ለመፍጠር ይቸገራሉ። ይህም መረጃን የመገምገም እና የማገናዘብ ችሎታን ይጎዳል። በዚህ ተነሳ ሰውነትዎ እንደ አድሪናሊን እና ኮርቲሶል ያሉ የጭንቀት ሆርሞኖችን በማመንጨት የብስጭት እና የመነጫነጭ ስሜት እንዲሰማዎት፣ ለውሳኔና ለመደምደም ፈጣን እንዲሆኑ፣ እንዲሁም ትግስትን በማሳጣት ቁጡ እንዲሆኑ ሊያደርጉ ይችላሉ። እንቅልፍ ማጣት የወሲብ ፍላጎትዎን እና መነቃቃትንም ሊቀንስ ይችላል። በሳምንት ውስጥ በቀን አምስት ሰዓታት ብቻ የሚተኙ ሰዎች የቴስቴስትሮን መጠናቸው እስከ 15 በመቶ ሊቀንስ እንደሚችል ምርምሮች ጠቁመዋል። በተጨማሪም የመንፈስ ጭንቀትን፣ ድብርትን፣ ለስሜት መለዋወጥ ወይም ባይፖላር ዲስኦርደር የመጋለጥ ወይም የማባባስ አደጋ ሊያጋጥም እንደሚችልም ተናግረዋል። ስኳር እና የልብ መም አንዳንድ የእንቅልፍ ማጣት ውጤቶች የበለጠ አደገኛና ለሕይወት ሊያሰጉ እንደሚችሉ ችግሩ የተባባሰና ለረጅም ጊዜ የሚቆይ ከሆነም እንደ ቀላል መታየት እንደሌለበት በምዕራብ አውስትራሊያ ዩኒቨርሲቲ የእንቅልፍ ሳይንስ ማዕከል ዳይሬክተር የሆኑት ጄን ዋልሽ ይናገራሉ። የማያቋርጥ ድካም፣ እንቅልፍ ሳይቶኪን የሚባሉ የኢንፌክሽን ፕሮቲኖችን በማምረት ረገድ ሚና ሊጫወት ይችላል። ይህም የመተንፈሻ አካላት በሽታና እብጠት፣ አስም እንዲሁም ለደም ቧንቧዎች ውፍረት ምክንያት ሊሆን ይችላል። ከዚህ ባለፈም በደም ውስጥ ያለውን ግሉኮስ ወይም ስኳር የሚቆጣጠረው ኢንሱሊን ስርዓት እንዲዛባ በማድረግ ታይፕ ቱ የተሰኘውን የስኳር በሽታ የማስከተል እድሉም ከፍተኛ ነው። ለልብ ህመም ወይም ለስኳር በሽታ መፈጠር ብቸኛው ምክንያት እንቅልፍ ባይሆንም፣ ነገር ግን አንድ መጥፎ ሌሊት ያለ እንቅልፍ ማሳለፍ የደም ግፊትን ከፍ ሊያደርግ እንደሚችል መዘንጋት የለበትም ተብሏል። ከፍተኛ የካንሰር ተጋላጭነት አንዳንድ ጥናቶች ደካማ እንቅልፍ የጡትና የጢ ካንሰርን ከመሳሰሉ በሽታዎች መፈጠር ጋር ግንኙነት እንዳለው ጠቁመዋል። የሌሊት ፈረቃ ለረጅም ጊዜ መስራት ከእያንዳንዱ የካንሰር አይነቶች ጋር ሊገናኙ እንደሚችል የሚያሳይ ማስረጃ በቅርብ ጊዜ ምርምር ተገኝቷል። ይህ ሊከሰት የሚችለው በሌሊት የሚሰሩ ሰዎች ሰውነት ከለመደው የጨለማና የብርሃን ውህደት ልማድ ጋር ስለሚጋጭ የችግሩ ተጠቂ በመሆን ቀዳሚዎች በመሆናቸው ነው። ሰውነታቸው ከለመደው የእንቅልፍ ሰዓት ጋር በሚቆራረጥበት ጊዜ ሕመምን የመቻል እና በሽታን የመቋቋም አቅምን ሊያዳክም እንደሚችልም ጥናቱ ገልጿል። የማስታወስ ችሎታ መቀነስ፣ ያልተፈለገ ውፍረት፣ አልዛይመር እና ሌሎችም ከእንቅልፍ እጦት ጋር ተያይዘው ሊከሰቱ የሚችሉ በሽታዎች ናቸው ተብሏል።